በቀን 21 ትምህርታችን ላይ በቀዳሚነት ተሳትፎ ያደረጉ አስር ተማሪዎች ዳግማዊ፣ ተሳይተ፣ ዘይነብ፣ አደን፣ ሚስራ፣ ዞማ፣ ቤቲ፣ ማሪያ፣ አስራት እንደ ሁልጊዜው የማደንቃችሁ የማበረታታችሁ ውድ ተማሪዎቼ ናችሁ። ሁላችሁም ጎበዞች በርቱ። ሌሎቻችሁም ደግሞ ከዚህ በኋላ እንደምትሳተፉ እርግጠኛ ነኝ። ሃይ ማይ ዲር ስቱደንትስ ዌልካም ቱ ዴይ 22። የዛሬው ትምህርታችን ርዕስ የሚሆነው አስኪን ፎር ሀልፕ ኤንድ ኦፈሪንግ ሀልፕ ይላል። አስኪን ፎር ሀልፕ ማለት ለእርዳታ መጠየቅ ማለት ነው። ኦፈሪንግ ሀልፕ ማለት ደግሞ እርዳታ ለሰዎች መስጠት ማለት ነው። ስለዚህ ሁለቱን ነው ዛሬ የምናየው። ሰዎችን ለእርዳታ የምንጠይቅበት የተለመዱ የእንግሊዝኛ ንግግሮች እንዲሁም ሰዎችን ደግሞ ለመርዳት የምንጠይቅበት ንግግሮችን ነው የምናየው። ሁሌም እንደምለው ይህን ቪዲዮ ላይክ በማድረግ ብቻ ለብዙ ሰዎች ማድረስ ይቻላል። ብዙ ሰዎች እንዲጠቀሙበት እንዲማሩበት ማድረግ ይቻላል። የትምህርታችን መጨረሻ ላይ የተለመደው ፈተና ስለሚኖር እስከ መጨረሻው በመቆየት ተከታተሉ። እንጀምር። ወደ ንግግሮች የምንጀምረው አስኪንግ ፎር ሄልፕ ከሚለው ነው፣ ወይም ለእርዳታ መጠየቅ። የመጀመሪያው ንግግራችን እና ዋናው ንግግራችን ይሄኛው ነው። ልትረዳኝ ትችላለህ ይላል ወይም ልትረጂኝ ትችያለሽ። ካን ዩ ሀልፕ ሚ። ካን ዩ ሀልፕ ሚ። ካን ዩ ሀልፕ ሚ። ሀልፕ ማለት መርዳት ማለት ነው። ስለዚህ ከዚህ በኋላ ያሉት ንግግሮች ላይ እንዳለች ይህን ቃል እንጠቀማለን። ሀልፕ የምትለዋን ማለት ነው እርዳታ ወይም መርዳት ማለት ነው። ስለዚህ እዚህ ጋር በትህትና እየጠየቀ ነው። ከን ብሎ ነው የጀመረው። ከዚህ በፊት እንዳየ ነው። ከን ብሎ ከጀመረ በትህትና እየጠየቀ ነው ማለት ነው። ስለዚህ ማናቀው ሰው ሊሆን ይችላል፣ ወይም የምናቀውም ሰው ሊሆን ይችላል። ሁለቱንም እርዳታ ከፈለግን የሰዎችን እርዳታ ከፈለግን ከን ዩ ሄልፕ ሚ ማለት እንችላለን። እርዳኝ ወይም እርጅኝ እንደማለት ነው። ስለዚህ እቺ ንግግር ዋና ናት ማለት ነው። እቺን ንግግር በደ ማያዝ አለባችሁ ማለት ነው። ሌላው ሁለተኛ ንግግራችን እባክህ እርዳኝ እባክሽ እርጅኝ ይላል። እዚህ ጋር እንደ ልመና ነው ማለት ነው። ፕሊዝ ሀልፕ ሚ፣ ፕሊዝ ሀልፕ ሚ፣ ፕሊዝ ሀልፕ ሚ ይላል። ይሄኛውንም ንግግር መያዝ አለብን ማለት ነው። ከዚህ በኋላ ያሉት አብዛኛውን ጊዜ ሰዎች የተለመደ እርዳታ ይጠይቃሉ ብዬ ያሰብኳቸውን ንግግሮች ነው ያመጣሁት። ዋናዎቹ ለእርዳታ ለመጠየቅ ያየናቸው ሁለቱ ናቸው ማለት ነው። ከዚህ በኋላ ያሉትንም እናያቸው። ይሄኛው ይህንን ልትሸከምልኝ ትችላለህ ይላል። እቃ ከብዶን ሰዎች እንዲያግዙን ከፈለግን ይህን ማለት እንችላለን። ከን ዩ ኬሪ ስ፣ ካን ዩ ኬሪ ስ። ኬሪ ማለት መሸከም ማለት ነው፣ መያዝ ማለት ነው፣ መሸከም። ስለዚህ ካን ዩ ካሪ ስ ብለን መጠየቅ እንችላለን ማለት ነው። መጀመሪያ ቀድመን ካን ዩ ሄልፕ ሚ ብለን ልትረዳኝ ትችላለ ብለን አዎ ካሉን ከን ዩ ኬሪ ዴስ ብለን እቃውን እንዲይዙ መስጠት እንችላለን ማለት ነው። ወይም እንዲሸከሙ መስጠት እንችላለን። ስለዚህ ሌላኛው ንግግር ይሄኛው ነው። ይሄኛው ደግሞ ይህንን ልትይዝልኝ ትችላለህ ይላል። የቅድሙ ልትሸከምልኝ እንደማለት ነው። ይሄኛው ደግሞ ቆመው የሆነ ነገር እንዲይዙልን ነው። ቆመው እዛው እንዲይዙልን ማለት ነው። ስለዚህ ከንዩ ሆልድ ዴስ ይላል ከንዩ ሆልድ ዴይዝ ሆልድ የምትለዋ መያዝ ነው ማለት፣ ቆመው በእጃቸው አንድ ጊዜ እንዲይዙልን ማለት ነው። ስለዚህ ከንዩ ሆልድ ዴስ ማለት እንችላለን። ይሄኛው ደግሞ ይህንን ማስተካከል ትችላለህ ይላል። እዚህ ጋር ደግሞ እርዳታ እየጠየቅን ያለ ነው። የሆነ ነገር ተበላሽቶብን ወይም የሆነ ነገር አልመጣ ብሎን እንዲያስተካክሉልን ሰዎች ከፈለግን ከን ዩ ፊክስ ስ ከን ዩ ፊክስ ዴስ ማለት እንችላለን። ፊክስ ማለት ማስተካከል ወይም መጠገን እንደማለት ነው። ለምሳሌ ይሄን ንግግር ለመጠቀም ስልካችን ቢበላሽብንና ሞባይል የሚሰሩበት ቦታ ሞባይል ሱቅ፣ ጥገና ቦታ ወስደነው ነው ከን ዩ ፊክስ ዴስ ብለን ስልካችንን መስጠት እንችላለን። ወይም የተበላሸብንን እቃ ማሳየት እንችላለን ማለት ነው። ስለዚህ ለየትኛውም የሚስተካከል ነገር ወይም ፊክስ የሚደረግ ነገር ይህን ንግግር መጠቀም እንችላለን። ልታሳየኝ ትችላለ፣ ልታሳየኝ ትችያለሽ ለማለት ደግሞ ከንዩ ሾሚ ማለት እንችላለን። ይህን ንግግር በባለፈው ክፍል አይተነዋል። ከንዩ ሾሚ ልታሳየኝ ትችላለህ። እንዴት እንደሆነ አንድ ነገር ካላወቅን ከንዩ ሾሚ ማለት እንችላለን። ሌላው እርዳታ እንጠይቃለን ብዬ ማስበው፣ ስልክ ለመደወል ከፈለግን ስልካችን ዘግቶብን ሊሆን ይችላል፣ ወይም ጥለን ወጥተን ሊሆን ይችላል። ላይኖረን የሚችለው ስልክ ታስደውለኛለህ፣ ስልክ ታስደውኛለሽ ለማለት ከን አይ ዩዝ ዩር ፎን ት ሜክ አኮል። ከን አይ ዩዝ ዩር ፎን ት ሜክ አኮል። ከን አይ ዩዝ ዩር ፎን ት ሜክ አኮል። እዚህ ጋር ከን አይ ስንል ከአንድ ብለን ስንጀምር ትህትና የተሞላበት ንግግር ነው። ዩዝ ዩር ፎን ማለት ደግሞ ስልክህን እንድጠቀም ትፈቅድልኛለህ ማለት ነው። ትሜክ ኮል ማለት ደግሞ ስልክ ለመደወል ማለት ነው። ትሜክ ኮል ማለት ስልክ መደወል ነው። ስለዚህ ስልክ ለመደወል አንዴ ስልክህን አውሰኝ እንደማለት ነው። ጥያቄውን አይተናል። አሁን ደግሞ ሰዎች እሺም ሊሉን ይችላሉ፣ እምቢም ሊሉን ይችላሉ። ስለዚህ እሺ ሲሉን እንዴት እንደሚሉ፣ እምቢ ሲሉን ደግሞ እንዴት እንደሚሉ እናያለን። ከዚህ በፊት የተማርነው ነው። ስለዚህ ብዙም አይከብድም። አንዴ ይቅርታ፣ ልትረዳኝ ትችላለህ ይላል። እዚህ ጋ የማያውቀውን ሰው እየጠየቀ ነው ማለት ነው። መንገድ ላይ ሊሆን ይችላል። የማያውቀውን ሰው አስቁሞ እየጠየቀ ነው። ስለዚህ ኤክስኪዩዝ ሚ የሚለውን መጠቀም አለበት ማለት ነው። እዚህ ጋ ኤክስኪዩዝ ሚ የሚለው አንዴ ይቅርታ የምንለው ንግግር ነው። ስለዚህ ኤክስኪዩዝ ሚ ካን ዩ ሄልፕ ሚ ካን ዩ ሄልፕ ሚ ትላለህ። በመቀጠል እሺ ምልርዳ ይላል። ስለዚህ ፍቃደኛ ናቸው ማለት ነው። ምን ብለው ይጀምራሉ? ሹር ሹር ሹር የሚለው የስ እንደ ማለት ነው ብለናል ከዚህ በፊት። ሹር የምትለው አዎ ወይም እሺ የሚለውን ንግግር ነው ማለት ነው። ስለዚህ መቀበላቸውን የሚያሳይ ነው። በመቀጠል ሃው ከን አይ ሄልፕ ሃው ከን አይ ሄልፕ ብሎ ይጠይቁናል። ሃው ከን አይ ሄልፕ ማለት ምን ልርዳ ማለት ነው። ወይም ምን ልርዳሽ፣ እንዴት ልርዳሽ፣ ምንድን ነው የምትፈልጊው እንደማለት ነው። ስለዚህ እዚህ ጋ አሁንም ሄልፕ የምትለዋለች እርዳታ ነው። ስለዚህ ምን ልርዳ እያለ ነው። ሃው ከን አይ ሄልፕ ይሉናል ማለት ነው። ስለዚህ አንደኛ ሲቀበሉን የሚጠቀሙት ንግግር ይሄኛው ነው። ሌላ ደግሞ ኦፍ ኮርስ ሊሉን ይችላሉ። ኦፍ ኮርስ ማለትም አዎ ማለት ነው። ወይም እሺ ብለው ተቀብለውናል ማለት ነው። ኦፍ ኮርስ ዋት ድ ዩ ኒድ። ኦፍ ኮርስ ዋት ድ ዩ ኒድ። ዋት ድ ዩ ኒድ ማለት በምን ልርዳን ሁ እዚህ ጋር ምንድን ምትፈ የፈለግከው እንደ ማለት ነው። ስለዚህ ኦፍ ኮርስ ዋት ድ ዩ ኒድ ካሉን አሁንም ለመርዳት ፍቃደኛ ሆነዋል ማለት ነው። ሌላው በመቀጠል የምንፈልገውን ነገር እንጠይቃለን ማለት ነው። እዚህ ጋር ይህንን ልትይዝልኝ ትችላለህ ይላል። ካን ሆልዴስ የሚለው ጥያቄ ነው፣ ቅድም ያየ ነው። ካን ሆልዴስ ብለን የሆነ እቃ እንሰጣቸዋለን እንዲይዙልን። ሹር ብለው ይቀበሉናል፣ እሺ ብለው ይቀበሉናል ማለት ነው። ስለዚህ ሹር የምትለዋ አሁንም መስማማታቸውን ይገልጻል። እምቢ የሚሉን ከሆነ ደግሞ ምን እንደሚጠቀሙ እናያለን። መጀመሪያ ጥያቄውን ሰላም በዚህ ልትረዳኝ ትችላለህ ይላል። ሀይ ካን ዩ ሀልፕ ሚ ዊዝ ዲስ ይላል። እዚ ጋ የጨመር ነው መጨረሻ ላይ ያለውን ዊዝ ዲስ የሚለውን ብቻ ነው። ዊዝ ዲስ የሚለው በዚህ የሚለውን ትርጉም ይዛል። ያ ማለት የሆነ ነገር ይዘን እርዳታው ለምን እንደሆነ ግልጽ ነው ማለት ነው። የሆነ ነገር እያሳየናቸው ነው። በዚህ ልትረዳኝ ትችላለ እያልናቸውን። ለምሳሌ እቃ ተሸክመን ከሆነ ሀይ ካን ዩ ሀልፕ ሚ ዊዝ ዲስ ካልኩኝ ይሄንን በመያዝ እንደማለት ነው። ስለዚህ በዚህ ልትረዳኝ ትችላለህ ካልኩኝ ያስታውቃል ማለት ነው፣ የፈለግኩት እርዳታ ያስታውቃል ማለት ነው። በመቀጠል ይቅርታ አልችልም ይላል። ምን ብሎ ይጀምራል? አም ሶሪ። አም ሶሪ ካሉ ይቅርታ ካሉን እንግዲህ ላይቀበሉን ነው ማለት ነው። እምቢ ሊሉን ነው ማለት ነው። ስለዚህ አም ሶሪ አይ ኪያንት። አይ ኪያንት ማለትም አልችልም ማለት ነው። በቀጥታ አይ ኪያንት ማለት አልችልም ማለት ነው። ስለዚህ ልረዳህ አልችልም፣ ልረዳሽ አልችልም እያሉ ነው ማለት ነው። ስለዚህ አም ሶሪ አይ ካንት ካሉ ፍቃደኛ አይደሉም ማለት ነው። ትተውን እየሄዱ ነው ማለት ነው። አሁንም ሌላ እምቢ ለማለት ሊጠቀሙ የሚችሉትን ንግግርና፣ ጥያቄው ተመሳሳይ ነው። ሰላም፣ በዚህ ልትረዳኝ ትችላለህ? ሃይ ከን ዩ ሀልፕ ሚ ዊ ስ። በመቀጠል ብረዳ ደስ ይለኝ ነበር፣ ነገር ግን መሄድ አለብኝ ይላል እናየው አይ ዊሽ አይ ኩድ፣ አይ ዊሽ አይ ኩድ በት አይ ሃቭ ቱ ጎ። አይ ዊሽ አይ ኩድ ማለት በረዳ ደስ ይለኝ ነበር ማለት ነው። በት የምትለዋ ደግሞ በቀይ ያላችሁ በት የምትለዋ ግን ማለት ነው። ስለዚህ እዚህ ጋር እምቢ ልሉን ነው ማለት ነው። ምክንያት ሊሰጡን ነው ማለት ነው። በት ግን አይ ሃቭ ቱ ጎ መሄድ አለብኝ እያለም ነው ስለዚህ አይ ዊሽ አይ ኩድ በት አይ ሃቭ ቱ ጎ። ይህን በማለት አሁንም እምቢ ሊሉን ይችላሉ ማለት ነው። ሌላው ስልክ ታስደውለኛለህ ይላል። ይህም ያየነውን ንግግር ነው። ከን አይ ዩዝ ዩር ፎን ቱ ሜክ ኮል፣ ስልክ መጠቀም እችላለሁ ስልክ ለመደወል ማለት ነው። በመቀጠል ልረዳህ አልችልም ይቅርታ ይላል። አይ ዶንት ቲንክ አይ ከን ሄልፕ ሶሪ። በቀይ ያሉት እዚህ ጋር አፍራሾች ናቸው ማለት ነው፣ እንደማይቀበሉን የሚያሳይ ቃላቶች ናቸው። አይ ዶንት ቲንክ አይ ካን ሄልፕ ማለት ልረዳህ አልችልም ማለት ነው። ዶንት የምትለው አፍራሽ ናት ማለት ነው። ሶሪ ማለት ደግሞ ይቅርታ ነው። ስለዚህ አይ ዶንት ቲንክ አይ ካን ሄልፕ ሶሪ ብለውን ሊሄዱ ይችላሉ ማለት ነው። ሰዎች እሺ ብለውን እርዳታ ካደረጉልን በኋላ ደግሞ መጨረሻ ላይ እናመሰግናቸዋለን። ስለረዳኸኝ ስለረዳሽኝ አመሰግናለሁ ይላል። ቴንክ ዩ ፎር ዩር ሀልፕ። ሀልፕ አሁንም እርዳታ ነው። ቴንክ ዩ ፎር ዩር ሀልፕ ለእርዳታ ማለት ነው። ፎር ዩር ሀልፕ ማለት ለእርዳታ ማለት ነው። ቴንክ ዩ ደግሞ አመሰግናለሁ ማለት ነው። ቴንክ ዩ ፎር ዩር ሀልፕ ብለን መሰናበት እንችላለን። ይሄኛው ንግግር ከረዘመብን ደግሞ ቴንክ ዩ ብቻ ማለት እንችላለን። ቴንክ ዩ ማለት እንችላለን። እነሱ ደግሞ በምላሻቸውም ምን ይሉናል? ከዚህ በፊት የተማረ ነው። ቴንኪዩ ለሚለው የተለመደው እና ቀላሉ መልስ ዩር ዌልካም የሚለው ነው። ዩር ዌልካም፣ ማይ ፕሌዥር፣ ኖ ወሪስ ብለውን ይሄዳሉ ማለት ነው። ስለዚህ ቴንክዩ ማለት አለብን ማለት ነው። በመቀጠል ኦፈሪንግ ሄልፕ እንያ። ሰዎችን መርዳት ፈልገን እንዴት ለመርዳት እንጠይቃቸዋለን። ሰዎች ምናልባት ፊታችን ሆነው ሲቸገሩ አይተናቸው ሊሆን ይችላል። ለመርዳት ከፈለግን ሄደን ምን እንላቸዋለን የሚለውን እንያ። በጣም ቀላል ሶስት ንግግሮች ናቸው። የመጀመሪያው ምን ልርዳ ይላል። ከን አይ ሀልፕ ዩ፣ ከን አይ ሀልፕ ዩ፣ ከን አይ ሀልፕ ዩ። የቀድሙ ከን ዩ ሀልፕ ሚ ነው የሚለው። ያሁን ደግሞ ከናይ ሀልፕ ዩ። ልዩነትን በደንብ ማስተዋል አለባችሁ። ከን አይ ማለት እኔ ማለት ነው። ሀልፕ ዩ ማለት ደግሞ ልርዳክ አንተን ልርዳክ፣ አንቺን ልርዳሽ ማለት ነው። እኔ አንተ ልርዳ፣ አንቺን ልርዳሽ እያለ ነው ከና ሄልፕ ዩ ስንል። የቅድሙ ደግሞ ከን ዩ ሄልፕ ሚ ነው ያለው። ከን ዩ ደግሞ አንተ ሄልፕ ሚ እኔ ልትረዳ ትችላለህ ወይ ነው። ስለዚህ ሁለቱንም ወደ ኋላ ተመልሳችሁም ቢሆን ልዩነቱን በደም ግልጽ አድርጉ ለራሳችሁ። እዚ ጋር ይሄንን ንግግር የምንጠቀመው አብዛኛውን ጊዜ ስራ ቦታ ላይ ሲሆን ነው። አንድ ሰው ሲወዛገብ ወይም ሲቸገር ስናየው ወይም ደግሞ ቀጥታ እኛ ጋር መቶ ሊቆም ይችላል ማለት ነው። ከናይ ሄልፒው እንለዋለን። ምን ልርዳ፣ ምን ልርዳሽ እንላለን። አብዛኛውን ጊዜ ስራ ቦታችን ላይ ነው የምንጠቀመው። አንድ ሰው እቃ ሊገዛ መጥቶ ሲወዛገብ ወይም እኛ ጋር ወደ እኛ ሲመጣ ከናይ ሄልፒው ብለን እንቀበለዋለን ማለት ነው። ምን ልርዳ፣ ምን ልርዳሽ እንላለን። ወይም ደግሞ ሌላ ምሳሌ ልስጣችሁ። ቤታችሁ ሆናችሁ አንድ ሰው በራችሁ ግቢ ላይ ሆኖ ወደ ግቢያችሁ ቢዞር ሄዳችሁ ከናይ ሀልፕ ዩ ማለት ትችላላችሁ። ምንፈልጎ እንደሆነ ለመጠየቅ ማለት ነው። ስለዚህ አንድ ሰው ምንፈልጎ እንደሆነ ለመጠየቅ ከናይ ሀልፕ ዩ ማለት እንችላለን። ምንልርዳ መረዳ ነገር አለ እንደማለት ነው። ሌላኛው ደግሞ ተመሳሳይ ነው ትርጉሙ እዚጋ፣ መረዳ ምረዳሽ ነገር አለ ይላል። ድ ዩ ኒድ ሀልፕ ዩኒ ዩኒድ ልፕ ይላል። ይሄኛውን ደግሞ የምንጠቀመው አንድ ሰው ሲቸገር አይተ ነው፣ የሆነ ነገር ለማድረግ ሲቸገር አይተ ነው፣ ለማገዝ ስንፈልግ ነው። ስለዚህ አንድ ሰው አሁን ብዙ እቃ ተሸክሞ ቅድም እንዳል ነው ብናየው ዩኒድ ልፕ ማለት እንችላለን። እርዳታ ትፈልጋለ ላግዝክ ማለት ነው፣ ላግዝ ማለት ነው። ስለዚህ ዩ ኒድ ልፕ ምትለውን ንግግር ሰዎችን ለመርዳት ችኛን ንግግር ይዛችሁ ብትሄዱ ደስ ይለኛ። ዩኒ እርዳታ ትፈልጋለክ? ላግዝ ማለት ነው። ስለዚህ ድዩኒድ ሄልፕ ማለት እንችላለን። ሌላው ደግሞ ልርዳ ወይም ልርዳሽ ነው የሚለው። ይሄኛው ጥያቄ አይደለም፣ ቀጥታ ሄደን እያገዝናቸው ነው። ይሄንን ንግግር የምንጠቀመው ሰዎቹ እርዳታ እንደሚፈልጉ ግልጽ ነው። ማስፈቀድም አልፈለግንም፣ ቀጥታ ወደ እርዳታውን የገባ ነው። ስለዚህ ሌት ሚ ሄልፕ ዩ፣ ሌት ሚ ሄልፕ ዩ ወይም ሌት ሚ ሄልፕ እዚህ ጋር ትን መጠቀምም አለመጠቀምም ትችላላችሁ። ሌት ሚ ሄልፕ ዩ ማለትም ትችላላችሁ። ሌት ሚ ሄልፕ ማለትም ይቻላል። ንግግራችሁም አሳምባይ ከፈለጋችሁ ብቻ ነው ትን የምትተውት ማለት ነው። ስለዚህ ሌት ሚ ሄልፕ ብለን ከጎናቸው ያለውን እቃ ማንሳት እንችላለን፣ ወይም የሆነ ነገር ማድረግ እንችላለን። ስለዚህ ቀጥታ ሄደን ሳናስፈቅዳቸው ምንረዳቸው መንገድ ነው ማለት ነው። ከዛሬው ትምህርት ላይ ሁላችሁም በግዴታ ይዛችሁ እንድትሄዱ የምፈልገው እነዚህን ሁለት ንግግሮች ነው። የመጀመሪያው እንዳየነው እርዳታ ለመጠየቅ ካን ዩ ሀልፕ ሚ፣ ካን ዩ ሀልፕ ሚ፣ ልትረዳኝ ትችላለህ። ሁለተኛው ደግሞ እርዳታ ለመስጠት ለሰዎች ድ ዩ ኒድ ሀልፕ፣ ድ ዩ ኒድ ሀልፕ፣ እርዳታ ትፈልጋለህ። እነዚህን ሁለቱን እርዳታ ለመጠየቅና ለመስጠት ይዛችሁ መሄድ አለባችሁ። አሁን ወደ ፈተናችን ወይም ወደ ቴስታችን መሄድ እንችላለን። ሁለቱን ንግግሮች ጨምሮ እስካሁን እንዳለ የተማርነውን ሶስት ጥያቄዎች ብቻ፣ ቀላል ጥያቄዎች አሉ። ስለዚህ ሶስት ምርጫ ጥያቄዎችን እናያለን። ሁላችሁም ዝግጁ ሁኑ፣ እንጀምር። አንደኛ እርዳታ ለመጠየቅ የምንጠቀመው የቱን ንግግር ነው? ኤ ከን ዩ ሄልፕ ሚ ቢ ፕሊዝ ሄልፕ ሚ ሲ ኤ ኤንድ ቢ። መልሱ ሁላችሁም እንዳገኛችሁት እርግጠኛ ነኝ። ሲ ኤ ኤንድ ቢ። ከን ዩ ሄልፕ ሚ ማለት ልትረዳኝ ትችላለህ ማለት ነው። ፕሊዝ ሄልፕ ሚ እባክህ እርዳኝ ማለት ነው። እዚህ ጋ ሄልፕ ሚ የምትለዋት ዋናዋ ማለት ነው። ስለዚህ ሄልፕ ሚ ማለት ሚ እኔ ነኝ፣ ሄልፕ እርዳታ ነው ሀልፕ ሚ ካልኩኝ እርዱኝ፣ እርዳኝ፣ እርጅኝ እያልኩ ነው። ስለዚህ ሀልፕ ሚ የምትለዋን እንዳትረሷት። እንቀጥል። ሁለተኛው እርዳታ ለመስጠት የምንጠቀመው የቱን ነው? ኤ ዱ ዩ ኒድ ሄልፕ፣ ቢ ሌት ሚ ሄልፕ ዩ። ሲ ኤ ኤንድ ቢ መልሳችን የሚሆነው ይሄንንም እንዳገኛችሁት እርግጠኛ ነኝ። ሲ ኤ ኤንድ ቢ ኤ ላይ ያለው ዲ ዩኒድ ሀልፕ እርዳታ ትፈልጋለህ ብለን እያስፈቀድ ናችሁ ነው ለመርዳት ማለት ነው። ቢ ላይ ያለው ደግሞ ሌት ሚ ሀልፕ ዩ ይላል። ሀልፕ ዩ ነው ያለው እዚህ ጋር። ሀልፕ ዩ ማለት አንተን ልርዳክ ማለት ነው። ስለዚህ ሌት ሚ ሀልፕ ዩ ስንል ልርዳክ ልርዳሽ እያለን ነው። ስለዚህ ሀልፕ ሚ ከሆነ እኔን እርዳኝ ነው። ሀልፕ ዩ ከሆነ ደግሞ አንተን ልርዳክ ነው። ወደ ሶስተኛ ጥያቄ እንሂድ። ይህንን ልትሸከምልኝ ትችላለህ ለማለት የቱ እንጠቀማለን? ኤ ከን ዩ ኬሪ ዲስ፣ ቢ ከን ዩ ሆልድ ዲስ፣ ሲ ከን ዩ ፊክስ ዲስ። መልሱ ኤ ከን ዩ ኬሪ ዲስ። ኬሪ ማለት መሸከም ነው። ሆልድ ዴስ የሚለው ትይዝልኛለህ ወይም ማለት ነው። ፊክስ ዴስ የሚለው ደግሞ ልታስተካክልልኝ ትችላለህ ወይም ልጠግንልኝ ትችላለህ ማለት ነው። የዛሬው ትምህርታችን እና ፈተናችን ይህን ይመስላል። ስንት እንዳመጣችሁ ሁላችሁም ተሳተፉ፣ ኮሜንት አድርጉልኝ እንደተለመደው በዴ 23 ደግሞ ሌላ ጠቃሚ ርዕስ እንማራለን። ሁላችንም እዛው እንገናኝ። ሰላም ሁኑ። ባይ ባይ።